ሰላም ሰላም፣ ውድና የተከበራችሁ የቻናል ደስ ሰዎች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ ስሙ ተባረከ ይሁን። እግዚአብሔር አምላክ ለእናት ለአገራችን ሰላምን፣ አንድነትን፣ ፍቅር መተሳሰብን እያብዛልን እያልኩኝ በአዲስ ቪዲዮ መጥቻለኝ። በአዲስ ቪዲዮ ስመጣ ሩታና ይሳቅ ይሳቅ በአዲስ ቻናል መቷል። በጣም ፈጠንክ ግን፣ እሺ በጣም ፈጠንክ ይሳቅ። እንደዚህ በአዲስ ነገር በራስ ቤት ለመንጣት በጣም ፈጥናል የመጣበትና አላማ ለመጨረስ በጣም እየፈጠንክ ነው። በነገራችን ላይ እንደምታውቁት ከመጀመሪያው ጀምሮ እስካሁን ድረስ የትኛውም ሰው ያገኛት ያያት ሰው ሁሉ ሩታን መጠቀሚያ ነው ያረጋት ተጠቅመው እንግዲህ ስላችሁ ተጠቅሞ ስላችሁ፣ ለምሳሌ እነረሙ አሉ፣ ብዙዎች አሉ፣ እነረሙ ናሂ፣ ብዙዎችን መጥራት እንችላለን። በጣም ይህ ነገር ድራማ እንደሆነ በጣም ግልጽ የሆነልኝ እነናሂ አዲስ አበባ ናቸው። ናሂና ውብዬ አውቃላችሁ። ከዚህ በፊት እነሱ ድራማ እንዳያሰሩብን፣ ነገር ግን አሁን እነሱ ለድራማ ለማስመሰል እንኳን መጥተው እንኳን እርቅ መስሩት እንኳን አላሉ። የባለፈው ጊዜ መጥተው ነበር። ኦኬ ምን አልመጡም፣ በስልክ መልእክት አስተላልፈው ነበረ። ነገር ግን በዚህኛው ጸብ ጊዜ ማንም አልመጣም። በጣም ብዙዎቹ ሩታን ተገናርገው ያደጉ ልጆች፣ ሩታን ተገናርገው እውቅናን ያተረፉ ልጆች፣ በአካል የሚተዋወቁ አሁን ከጎኗ የሉም። ስለዛ ሩታ የምትማር ሰው አይደለችም እያሰበች አይደለም። በእውነተኛው ስንመጣ ግን ወደ ድራማው ስንሄድ ያው በደንብ እያሰበች እና በደንብ እየተጠቀመች ነው ማለት፣ የሆነ ነገር ይኖራታል አይደኖ። ነገር ግን በዚህን ሰዓት ብዙ ሰዎችን እንትን ብላለች፣ ዝና ትድፋለች። ከአብሮች ጀምሮ እነትን ለመናገር ከአብርሃም ጀምሮ እሷናት ዩቱ እንዲቀሳቀስ ያደረገችለት፣ ምንም የሚዋሽ አይደለም። እኔ ከሩታ የምነቅፍባት ነገር አለ፣ እራሱን የቻለ ነገር፣ የምቀበለው የማልቀበለው ነገር አለ። በቃ አለቀ። እኔ ስለ ሴትነቷ ዙሪያ ስለምታደርገው ነገር ነው እንጂ በሌላነቷ ነገር ሩታ የምትነቅፍበት ነገር አለ፣ ማትነቅፍበት ነገር አለ። የሚደገፍ ነገር አላት፣ የማይደገፍ ነገር አላት። ነገር ግን በዚህ ዙሪያ ስንመጣ ግን ሰው ሁሉ ነው በእሷ የሚጠቀሙ ለምንድ ነው የመጀመሪያው አመጣጧ ስላለ ነው። ሌላ ምንም አይደለም። አቀራረቧ ወደዚህ አገባቧ ነው ሰዎች ቶሎ ወደ እሷ ጠጋ ብለው የሚያድጉት። እና አሁን ረሞ ያደርጎን አይታችኋል። ልክ ጸብ እንደተፈጠረ ሰሞን መጣ፣ ፎቶ ፍሬ ማስርቶ መጣ፣ በዛው ሄደ፣ ጠፋ ጠፋ ቀረ። ስለዛ አሁን ደግሞ እንግዲህ ሌሎችም ብዙ ሄደዋል፣ ከነ ጽጌ ጀምሮ ከነ ሁሉ ሄደዋል። ነገር ግን አሁን ደግሞ ማነው ተረኛ? ይሳቅ ነው። ይሳቅ ይኸው ሳምንት ሳይሞላው ወደ ራሱ ቤት የሚመጣበት ዓላማና እንትን ስላለው ወደ ራሱ ቤት ተመልሶ የራሱን ጨረን አሳድጎ አሁን ሩታን ደግሞ ጥሏት ዘወር ይላል ማለት ነው። ስለዛ እንግዲህ ሩታን መጠቀሚያ እያደረጓት ነው፣ ሁሉም ሰው ነው የሚጠቀሙባት። ሩታ ለምንድነው መጠቀሚያ የሆንሽው? ለምንድነው ወደ ራስሽ ቤት ማትመለሹ? ተመለሽ፣ አስተዊ፣ ማስተዋል ግድ ነው። አንቺ ሴት ልጅ ነሽ ማስተዋል አለብሽ። ሴት ልጅ ጥበበኛ ናት። መጠበብ መቻል አለብሽ። ዝም ብሎ ያም እየመጣ ያም እየመጣ አንቺ ላይ መጫወቻ ሲያደርግሽ፣ ቦታና እንትን አትስጭው። እልሻለሁ። ወዳቸዋለሁ። ባይባይ